አንድ ቀን የቶም ቤተሰብ አባላት የሆኑት ሚስቱ ጁሊያና ሁለቱ ልጆቹ ካሲና ቤን በካሪቢያን ባህር ላይ የተዝናኑ ይገኛሉ። ቶምና ቤን አሳ በማጥመድ የተጠመዱ ሲሆኑ ካሲ እየተዝናናች ዘፈን እያዳመጠች ትገኛለች። ጁሊያን በዛን ሰዓት ላይ ለመዋኘት ወደ ባህር ውስጥ ትገባለች። በድንገትም ስትዋኝም መጥፎ ስሜት ይሰማታል። ጁሊያም ተዘዙራ ብትመለከትም ነገር ግን ባህሩ እንደተረጋጋ ነበረ። ቢሆንም ግን ባህሩ ላይ የሆነ የተፈጠረ ነገር ያለ በሚመስል መልኩ ከባድ ስሜት እየተሰማት ይቀጥላል። በተመሳሳይ ጊዜ በጀልባ ውስጥ ይገኙ የነበሩ መሳሪያዎችም

የሚያሳዩትን አቅጣጫ መለዋወጥ ይጀምራሉ። አሳ በማጥመር ላይ የሚገኘው ቶም በጀልባው ላይ ምን እየተፈጠረ እንደነበር አላወቅም። ይህ በእንዲህ እንዳለ ጁሊያ የሚሰማት ስሜት እየጨመረ ይመጣና በመጨረሻም እሷን መጎተት ይጀምራል። ብትጮኸም ነገር ግን የሚሰማት አልነበረም። ውሃውም ከጀልባው ያላትን ርቀት እያሰፋ እያሰፋም ይመጣል። እሷን በከባዱ በምትጮህበት ጊዜ ላይ በመጨረሻ ቶም ድንገት ድምጿን ይሰማታል።

ከዚያም ጀልባውን ወደፊት በመንዳት ጁሊያን ለማዳን ወደ ባህሩ ውስጥ ይገባል። በባላና በልጆቿ እርዳታም ጁሊያ ልትድን ትችላለች። ቶምም አንድ ሰው ሊዋኝ በገባበት ሰዓት ላይ ለሌሎች ቀድሞ መናገር እንደነበረበት ከዚህ በፊት ነግሯቸው ነበረ። ጁሊያም ይሄንን ባለማድረጓም ይቆጣታል። ጁሊያም ለዚህ ይቅርታ ትጠይቃለች። ከዚያም ቤተሰቡም ከደቂቃዎች በኋላ የተፈጠረውን ነገር ይረሱታል። ምንም እንኳን በዚህ ቀን አደጋ ሊፈጠር የነበረ ቢሆንም ነገር ግን የቤን 13 ዓመቱ የሚያከብርበት ልደቱ ቀን ስለነበረ ይሄ ቀናቸውን ወደ ደስታ ቀን ይለውጥላቸዋል።

ኬኩ ላይም ሻማ ካበሩለት በኋላ ሁሉም እንኳን ደስ አለ በማለት የነበራቸውን ስጦታ በሙሉ ይሰጡታል። ከዚያም በካሲ አማካኝነት አንድ ላይ ፎቶም ይነሳሉ።

በዛን ጊዜ ላይም ካሴ ከፍቅረኛው ይደውልላታል። በሚወሩበትም ሰዓት ላይ እሱ በሚገኝበት አካባቢ ከባድ መብረቅ እንዳለ ትመለከታለች። ይህም ስለ እሱ ደህንነት እንድትጨነቅ ነበር ያደረጋት ቢሆንም እሱ ግን ጥሩ ቦታ ላይ ስለሚገኝ ምንም አደጋ እንደማይደርስበት ይነግራታል። ልክ በዛን ሰዓት ላይም የስልካቸውን ኔትወርክ ይቋረጣል። ካሴም ለቤተሰቧ በከተማ ውስጥ ስላለው ከባድ መብረቅ ትነግራቸዋለች። ከዚያም ሞተው ጀልባው ላይ ሆኖ በሚመለከቱበት ሰዓት ላይ በባህሩ ላይ ይንሳፈፍ የነበረ የሻርኮችን ሬሳን ይመለከታሉ።

ቶምም አሳነባሪዎች በመብረቅ ጊዜ አንዳንዴ ወደ ላይ ሊወጡ እንደሚችሉ ይናገራል። ቢሆንም እነዚህ እንስሶች ግን እየተገፉ የነበሩት ወደ አንድ አቅጣጫ ስለነበረ ጀልባውንም እየገፉት ወደ አልታሰበ አቅጣጫ መውሰድ ይጀምራሉ። ቶምም የጀልባውን ደህንነት ለማጣራት ወደ ታች ይወርዳል። ከትንሽ ደቂቃዎች በኋላም ይመለሳል። ቢሆንም ሲመለስ ግን ትከሻው ላይ ጉዳት ደርሶበት ነበር የተመለሰው። የሻፍቱንም ደህንነት ለማጣራትም በሄደበት ሰዓት ላይ የጀልባው ብረት ነበር የቆረጠው። ጁሊያም ባሏ እጅ ላይ የደረሰበትን ጉዳት ትሰፋለታለች። እሱም አሳነባሪዎቹ ጀልባውን በመቅጨታቸው ምክንያት የጀልባው

ሻት ሊታጠፍ እንደቻለ ይናገራል። ይህም ጀልባውን መጓዝ እንዳይችል የሚያደርገው ጉዳት ነበር። በገጠይ ካሲ በስልኳ ኔትወርክ መፈለግ ትጀምራለች። ቢሆንም ግን ምንም አይነት ሲግናል ልታገኝ አልቻለች። ሬዲዮም ልክ እንደዛው ምንም አይነት ሲግናሎችን ሊቀበል አልቻለም። ቶምም የቀራቸውን ምግብ ማስላት ይጀምራል።

ከዚያም ያላቸው ውሃ ከአራት ቀን በላይ ሊያቆያቸው እንደማይችል ይናገራል። ጀልባውም ከዚህ በኋላም ብዙ ርቀት ሊያስኬዳቸው ስለማይችልም ሌላ ጀልባ እስከሚመጣረስ መጠበቅ እንዳለባቸው ይናገራል። ልክ በዛን ሰዓት ላይ ያልታሰበ ድምጽ ከውጪ መስማት ይጀምራሉ። ከሰማይም እያበራ የነበረ ነገር ወደ ምድር ለመውደቅ እየተምዘገዘገ ነበረ። የሚወድቀውም ወደ ነሱ አቅራቢያ ስለነበረም ቶም ሪስኩን በመውሰድ የጀልባውን ኤንጂን ያስጀምረዋል። ይህም ጀልባውን ለትንሽ ርቀት እንዲያንቀሳቅስ ማድረግ ችሏል። በዚህ መልኩም ከሰማይ ይወድቅባቸው ከነበረው ነገር ራሳቸውን ሊታደጉ ችሏል። ቢሆንም ግን በዚህ ምክንያት

የጀልባው ኢንጂን ይቃጠላል። ከሰማይ የወደቀውንም ነገር ሄደው በሚመለከቱበት ሰዓት ላይ የወደቀው በሰዎች የተሰራ አርቲፊሻል ሳተላይት እንደሆነ ይገነዘባሉ። ከዚያም ከባድ ነፋስን መንፈስ ይጀምራል። በጀልባው ውስጥ የነበሩትን መቆጣጠሪያዎችና ኮምፓሶች ባልተለመደ መልኩ መሽከርከር ይጀምራሉ። እነሱም በፍርሃት በጀልባው ውስጥ ለመግባት ና እንዘውን ለመጠበቅ ይወስናሉ። ነገር ግን አደጋ ከተፈጠረ በሚል ሁሉም የላይፍ ጃኬታቸውን ያደርጋሉ። ከባድ የደወል ድምፅን በሚሰማበት ሰዓት ላይም በአፍንጫቸው መንሰር ይጀምራቸዋል።

ቶምም የፍሌር ቀኑን ምልክት በመጠቀም ከሰዎች እርዳታ ለማግኘት እየሞከረ ነበረ። ቢሆንም ግን የሚረዷቸውን ሰዎች ሊያገኙ አልቻሉ። በመጨረሻም ቤተሰቡ ከሌሊቱ አደጋ ሊተርፉ ችለዋል። ጠዋት ላይ ምንም አይነት ጉዳት ሳይደርስባቸውን በመንቃታቸውም ደስተኛ ናቸው። ቢሆንም በሌሊቱ ከባድ ንፋስ ምክንያት ግን የጀልባው ጎን ተቀዶ ነበረ። ቤተሰቡም ለማጣራት ወደ ውጭ በወጡበት ሰዓት ላይ የሚያስደነግጣቸውን ነገር ይመለከታሉ። ጀልባው የነበረበት ውሃ በሙሉም በቦታው ላይ አልነበረም። አሁን የሚገኙትም ባህሩ ወደ ነበረበት ድንጋያማ ቦታ ላይ ናቸው።

ከደቂቃዎች በኋላ ቶም ለቤተሰቡ ሁሉም ሰው ሊጠፋ እንደማይችል ይናገራል። አንዳንድ ልኬቶችንም ካደረገ በኋላ ኮምፓሱ እየቀባጀረ መሆኑን ይናገራል። ሰሜን ብሎ የሚያሳየው አቅጣጫ ከዚህ በፊት ሰሜን ወደ ነበረበት አቅጣጫ አልነበረም። ይህም ማለት የምድር ዋልታ ከነበረበት ተቀይሯል ማለት ነው። እንደዚህ አይነት ነገር ከዚህ በፊት ምድር ላይ ተፈጥሮ የነበረ እንደሆነና ነገር ግን ይሄ ከተፈጠረ ረጅም ዓመት እንደሆነ ይነግራቸዋል። ይህም ማለት ውሃው ከነበረበት ቦታ በመልቀቅ ደረቅ መሬት ወደ ነበረው ቦታ ላይ ሊሰፍር ችሏል። በዚህ መልኩ ምድር ላይ የነበሩ ሰዎች በውሃው ምክንያት መጥፋታቸው አይቀርም።

ካሲም ይህንም በሰማችበት ሰዓት ላይ በመደንገጥ ወደ ጀልባው ውስጥ ገባለች። ጁሊያም እንደዛው የቀሯቸውን እቃዎችን ለመመልከት ለማመልከት ስትል እሷም ወደ ውስጥ ገባለች። ቤን በሌላ በኩል የተለያየ ቀለም የነበራቸውን ፊኛዎችን በገመድ አስሮ ወደ ላይ ይለቃቸዋል። ከዚህ አደጋ የተረፉ ሰዎችም ይህንን ፊኛ ተመልክተው ወደ እነሱ ጋር እንዲመጡም ነበር አሳቡ።

የበንዲን ዳለተውም ሬዲዮኑን በመክፈት የተለያዩ ሲግናሎችን መላክ ይጀምራል። ባልጠበቀው መልኩም አንድ ምላሽን ያገኛል። ይህም ምላሽ የመጣውም ከናቶ ነበረ። እሱም በአንድ ትንሽ የሰርጓጅ መርከብ ውስጥ ይገኝ ነበረ። ይህ አደጋም በተፈጠረበት ሰዓት ላይም በውሃው ጥልቅ ውስጥ ነበሩ። ስለዚህም በዛ ምክንያት ሊተርፉ ችለዋል።

ቢሆንም ሌሎች የግንኙነት መስመሮች ግን ሙሉ ለሙሉ ተቋርጠዋል። ለእርዳታም ሊጠሩት የሚችሉት ምንም አይነት አካል አልነበራቸውም። እንደ እሱ ስሌት ከሆነ ባህሩ ወደ ቦታው ሊመለስ የሚችለው ከሳምንት በኋላ እንደሆነ ይናገራል። የሚመጣውም በከባድ ማዕበል ስለሆነ ትልቅ አደጋ እንዲፈጥርባቸው እንደሚችል ይናገራል። ስለዚህም ከፍ ያለ ቦታ እንፈልገው እዛ ላይ እንዲቆዩ ይነግራቸዋል። ጁሊያም ለቤተሰቦቹ አባላት እቃዎቻቸውን እንዲያስተካክሉ ትናገራለች። ቶምም ካፒቴኑን በቀጥታ ልጆቹን ሊያተርፍለት የሚችል ከሆነ በሚል ይጠይቀዋል። ናቶም የእነሱ መርከብ በጣም ትንሽ መሆኗንና እንዳለመታደል ሆኖ

የናቶ የስራ አጋር በመሞቱ ምክንያት አሁን ሊቀበል የሚችለው አንድ ሰው ብቻ እንደሆነ ይናገራል። ቶምም ብዙ ካነጋገረው በኋላ ናቶ ሁለቱንም ልጆቹን እንዲወስድለት ሊያሳምነው ችሏል። ከዚያም ናቶም የሚገኝበትን የቦታ ቁጥርንም ይልክላቸዋል። ቶምም ካርታው ላይ በመመልከት በቅርብ ጊዜ እዛ ሊደርሱ እንደሚችሉ ይገነዘባል።

በቀጤው ቀን ጧት ላይ ቤተሰቡ ቀጣይ ለሚያደርጉት ጉዟቸው ሙሉ ለሙሉ ዝግጅታቸውን አጠናቀዋል። ቶምም ከጀልባው በሚወጣበት ሰዓት ላይ ከአንድ ውሻው ጋር ወደ እነሱ ጀልባ ይመጣ የነበረን አንድ ሰውን ይመለከታል። ወደ እሱ ጋርም ሄዶም ሰላምታን በሚያቀርብበት ጊዜ ላይ የሰው ጉዳት ደርሶበት እንደነበረ ይገነዘባል። ለተጓዡም ውሃ ይሰጠዋል። ሰውየውም ከተጣ በኋላም በድንገት ቶምን በቦክስ ይመታዋል። ጁሊያም ይህንን ተመልክታም ወደ እነሱ እየሮጠች ትመጣለች። ቢሆንም ከዚያም በፊት ግን ይህ ሰው በያዘው ብረት ቶምን ወቅቱት ይገለዋል። ውሻውም ጁሊያን እንዳተጠጋሚ ያደርጋት ስለነበረ ባሏ ሲሞት ከመመልከት በቀር

ምንም ልታደርግ የምትችለው ነገር አልነበረ። ስለዚህም በቀጣይ ልጆቿን ለማዳን ስትል ወደ ጀልባው እየሮጠች ትመለሳለች። ሰውየውም እሷንም ይከተላታል። በዛን መሃል ላይ እጇ ላይ ጉዳት አድርሶባት ነበረ። ጁሊያም ወደ ጀልባው ውስጥ ከገባች በኋላ ለልጆቿ ነግራቸው በሩን ይዘጉታል። ከዚያም ጁሊያን ልጆቿን በሳጥን ውስጥ ትከታቸዋለች ለካሲ ደግሞ የፍሌር ሽጉጡን ትሰጣታለች። የምትተኩሰውም ከባድ ሁኔታ ውስጥ በገባችበት ጊዜ ላይ ብቻ እንደሆነም ትነግራታለች።

የቬንዲንደር ገዳዩ በሩን ሰብሮ ለመግባት እየተታገደ ይገኛል። ከዚያም በመጨረሻም ይሳካለታል። ጁሊያን በመታጠቢያ ቤት ውስጥ በመግባት እዛ ተደብቃ ቁስሏን ማከም ትጀምራለች። ወደ ጀርባ ውስጥ የገባው ገዳይም መጀመሪያ ያመራው ምግብ ወደሚገኝበት ቦታ ነበረ። ሰውየው በረሃብ ላይ እንደሚገኝም በዚህ መመልከት እንችላለን።

ጣሳ ውስጥ የሚገኘውን ምግብ በመያዘም ጀልባ ውስጥ ጁሊያን መፈለጉን ይቀጥላል። ጁሊያን ቢላዋን ይዛ እሱን እየጠበቀችው ትገኛለች። እሱ ወዳለችበት ክፍል ውስጥ ቢገባም፣ እሷ ግን በጀልባው በስር በኩል ታመልጣለች። እሱም በቀዳዳው ወደ ውጭ ቢመለከትም ነገር ግን እሷ ሊያት አልቻለም። ነገር ግን ውጭ ላይ የነበረው የእሱ ውሻ ጁሊያ ላይ ጥቃት ለማድረስ ይሞክራል። ይህም ውሻውን እንድትገለውም ያደርጋታል። ሰውየውም የውሻውን ድምፅ በመስማት ወደዛ ይወጣል። ነገር ግን የተመለከተው የሞተውን የውሻውን አካል ብቻ ነበረ። ይበንድ እንዳለ ጁሊያ በተቃራኒ አቅጣጫ በኩል በድጋሚ ወደ ጀልባ ውስጥ ልትገባ ችላለች። ነገር ግን በመጨረሻ

ገዳይው እጅ ላይ ነበር የወደቀችው። እሱም ከደበደባት በኋላም እሷን ለማነቅ መሞከር ይጀምራል። ካሲም የሚፈጠረውን ነገር በሙሉ እየተመለከተች የነበረች ሲሆን የመተኮሻ ጊዜዋም አሁን እንደሚሆን በመገንዘብ ሳጥኑም ከታ ሰውየው ላይ ተኩሳለች። ይህም ሰውየውን ገፍትሮ የሚጥለው ነበር፣ ነገር ግን ከውስጡ የሚወጣው ነበልባል ጀልባው በሳት እንዲያያዝ ያደርገዋል። ጁሊያም ልጆቿን ከተደበቁበት እንዲወጡና እንዲያመልጡ ታደርጋለች። ወድቆ የነበረው ገዳይም እሷን ለማጥቃት መሞከር ይጀምራል።

ጁሊያ ግን በእርግጫ በመምታት ከዛም አምልጣው ተወጣለች። እነ ቤንም ውጪ ላይ የሞተውን አባታቸውን ይመለከቱታል። ካሲሚ አባቷ ሪሳ ጋር ማልቀስ ትጀምራለች። ቢሆንም ጁሊያ ግን እየተቃጠለ ከነበረው ጀልባ ውስጥ የሚወጣውን ገዳይ ከተመለከተች በኋላ ልጆቿን ወዲያውኑ ከቦታው እንዲሄዱ ታደርጋለች። ጀልባው ከኋላቸው ሲፈነዳ ቤተሰቡ በበረሃው ላይ ጉዟቸውን ይጀምራሉ።

በቀጣይ ትንሹ ውሃ ይፈስበት ወደ ነበረ አለት ጋር ይደርሳሉ። ቢሆንም ውሃው ግን ለመጠጣት የማያመችና ጨዋማ ነበረ። ካሲም ይዘ የነበረችውን ትንሽዬ ውሃ ከወንድሟ ጋር ለመጋራት ተወስናለች። ቢሆንም ቤን ግን ለመጠጣት ፍቃደኛ አልነበረም። ፊኞቹን እሱ ስላስቀመጠና ገዳዩም ፊኞቹን ተመልክቶ ወደዛ በመምጣቱ ምክንያት ይሄ ሁላ ነገር ለመፈጠሩ ጥፋተኛ እኔ ነኝ ብሎ ራሱን እንደ ጥፋተኛ ማየት ጀምሮ ነበረ። ጁሊያም ወደ ልጇ ጋር በመሄድ ይሄ ነገር ለመፈጠሩ እሱ ጥፋተኛ እንዳልሆነ በመናገርም ታረጋቀዋለች። ልጆቿንም ረጅም ጉዞ ስለሚጠብቃቸው ራሳቸውን እንዲያጠነክሩት ነገር

ከዚያም እነሱን እየተከታተሉ የነበረውንም ገዳይም ትመለከተዋለች። ከዚያም ቤተሰቡ ጉዟቸውን ይቀጥላሉ። በመንገዳቸው ላይም ቤን የሞተውን ሻርክ ይመለከታል። ከዚያም ከሱ ላይም ስጋ ለመውሰድ ነበር ሐሳቡ፣ ቢሆንም ጁሊያ ግን ገዳዩ እንደቀረባቸው በመመልከት ልጆቿን ይዛ ከዛ መሮጥ ይጀምራሉ። በቀጣይ በውስጣቸው መጥፎ ጋዝ ይዘው የነበሩ በርሜሎች ወደሚገኙበት ቦታ ይደርሳሉ። ጁሊያም ገዳዩ ሰው እየተከታተላቸው ስለነበረ ልጆቿን መጥፎ ጋዝ ባለበት ቦታ እንኳን እየሮጡ ማለፍ እንዲችሉ ታደርጋቸዋለች። ከዚያም ቤተሰቡ በቀጣይ የተለያዩ ፕላስቲክና ቆሻሻዎች ይጣሉበት ወደነበረው

ቦታ ይደርሳሉ። ከዚያም በቀጣይ ጁሊያ ልጇ ቤን እንደጠሞ ትመለክታለች። ስለዚህም በብልቃት ውስጥ የነበረውን የመጨረሻው ውሃን ትሰጠዋለች ካሲሚን በመልከት ከዚህ በኋላ ሊተርፍበት የሚችሉበት ምንም አይነት መንገድ እንደሌለ ትናገራለች። ቢሆንም ጁሊያ ግን ተስፋ እንዳይቆርጡና መጓዝ እንዳለባቸው ትነግራቸዋለች።

በመጨረሻም ከዚህ በፊት በባህሩ ላይ ተቀስቅሶ የነበረን አንድ ፕሌንን ይመለከታሉ። ስለዚህም እዛ ውስጥ ገብተውም ለማረፍ ነበር አሳባቸው። ጁሊያም ውስጥ ላይ ከዚህ በፊት የተነሱትን ፎቶ በመመልከት ከባሏ ጋር የተገናኘችበትን መንገድ ትነግራቸዋለች። ቶምም ወደ ውሃ ውስጥ ዳይፍ በሚያደርግበት ጊዜ ላይ በገጠመው የመተንፈስ ጉዳት ምክንያት ወደ ሆስፒታል መጥቶ ነበር የተገናኙት። ልጆቹም እያለቀሱ አባታቸውንም ያስታውሳሉ።

ማታ ላይ ካሲ በምትሰማው ድምጽ ትናቃለች። ውጪ በመውጣትም ፕሌኑ አካባቢም ትቀመጣለች። በጨለማው ውስጥም ገዳዩ የህይወት መድ መሆኑን ባለማወቅ ወደ እሷ ይቀርባታል። ልክድ ይዛት ባለ ሰዓት ላይም ጁሊያ ከሱ ኋላ በመምጣት በያዘችው ቢላ ደጋግማ ተወጋውና

ጠዋት ላይ ቤተሰቡ በቀጣይ ለሚያደርጉት ጉዞ ራሳቸውን ማዘጋጀት ይጀምራሉ። ውጪ በወጡበት ሰዓት ላይም የገዳዩ ሬሳ በቦታው ላይ እንደማይገኝ ይገነዘባሉ። ይህም ማለት በበረሃ ውስጥ ሰውን የሚገሉ ሌሎች ፍጡራን እንዳሉ እንዲገነዘቡ ያደርጋቸዋል። ቢሆንም ግን ጉዟቸውን ለመቀጠል ይወስናሉ። ጁሊያም ካርታውን ለማየት በምትሞክርበት ሰዓት ላይ ቤን ግን ብቻውን ወደፊት ማምራት ይጀምራል። እሷም እሱን ተመልክተውም ልታስቆመው ትሞክራለች። ነገር ግን ቤን ሮጦ በመሄድ ጨዋማ የሆነውን ውሃ መጠጣት ይጀምራል። ጁሊያም እንደደረሰችም ከውሃው ታላቅቋለች። በጠጣው ውሃ ምክንያትም ብዙም ይታመማል።

በቀጣይ የተለያዩ የፕላስቲክ ወንበሮች በሚገኙበት ቦታ በመድረስ እነሱን ከጣጥመው መጠለያ ነገርን ይሰራሉ። በድንገት ጁሊያ ያልጠበቀችውን ድምጽ ማታ ላይ መስማት ትጀምራለች። ወደ ውጪ ወጥታም ነገሩን ከመረመረች በኋላም ልጆቿ ላይ አደጋ ላይ እንዳይደርስ በሚል ወደ ልጆቿ ተመልሳ ትቀሰቀሳቸዋለች። ከዚያም በማታም ጉዟቸውን ይቀጥላሉ። ከትንሽ ርቀት በኋላ የተለያዩ ኮንቴነሮች ይገኙበት ወደ ነበረው ቦታ ይደርሳሉ። ከኮንቴነሮቹ መሃል ላይ አንዳንድ ሰዎችን ተመልክተው ነበር። ጁሊያም እነሱን በመጣራት እንዲከፍቱላቸው ትናገራለች። ቢሆንም እነሱም ግን በብዛት የሚቆጠሩ የባህር ውስጥ

ፍጡራንን ሲመጡ ተመልክተው ስለነበረ እነሱን እንዲገቡ ሊፈቅዱላቸው አልቻሉም። በሩንም እነሱ ላይ የሚዘጉባቸዋል። ከዚያም ሶስቱ በመጨረሻ በኮንቴነሩ ላይ እየተንጠላጠሉ ይወጣሉ። በዚህን መሀል ላይም ፍጡሮቹ የጁሊያን እግር ሊነክሷት ችለው ነበረ። ቢሆንም ጁሊያ፣ ካሲና ቤን በኮንቴነሩ ላይ ወጥተው ራሳቸውን ሊያተፉ ችለዋል። ቢሆንም ፍጡሮቹ ግን በኮንቴነሩ ውስጥ በነበረው ቀዳዳ በኩል በመግባት ውስጥ ይገኙ የነበሩ ሰዎችን እንዳለ መግደል ይጀምራሉ። ጁሊያም የቆሰለው እግሯ ላይ ጨርቅ ካሰረች በኋላ ራሷን ስታ ትወድቃለች። በቀጣዩ ቀን ስትነቃ ግን ከጎኗ ልጆቿን ልታገኛ አልቻለችም።

ለሁለቱም ልጆቹ ፍጡሮቹ እንደሄዱ በተገነዘቡ ሰዓት ላይ ምግብና መሳሪያዎችን ለማግኘት ወደ ታች ወርደው ነበር። ጁሊያም ቁስሏን በምታከምበት ሰዓት ላይ እነሱም የተለያዩ መሳሪያዎችን መፈለጋቸውን ይቀጥላሉ። በኮንቴይነሮች ውስጥ ባደረጉት ፍላጋ መሰረትም ትንሽ ምግብና መጠጥን ሊያገኙ ይችለዋል። ጁሊያ በሌላ በኩል ከሞቱት ሰዎች መካከል አንድ ሬዲዮን ታገኛለች። ይህንንም በመጠቀምም ናቶ ጋር ትደውላለች። እሱም በባህር ፍጡራኖቹ ጉዳት እንደደረሰበት ይነግራታል። የፍጡሮቹ ተመልሶ መምጣትም ባህሩ ወደ እነሱ ጋር እየቀረበ መምጣቱን የሚያሳይ እንደሆነም ይናገራል። ጁሊያም

እንዲያድንላት ትለምነዋለች። ይዘው የነበረ ካርታም ስለጠፋባትም አሁን እሱን ቤት በኩል ልታገኘው እንደምትችል አታውቅም። ስለዚህም ናቶ ፍሌሩን ወደ ላይ ተኩሳለች። ቤንም አቅጣጫውን በመመልከትም ቤተሰቡ ወደዛ መጓዝ ይጀምራሉ። ከጉዟቸው በኋላ ቢጫዋን የባህር መርከብን ይመለከቷታል። ነገር ግን ወደዛ እስከሚደርሱ ድረስ ሊያጋጥሟቸው የሚችሉ ፍጡራኖችና የተለያዩ መጥፎ የሆኑ ጋዞች ያስፈሯቸዋል። ቢሆንም ጁልያን ግን ልጆቿን በማበረታታት ጉዟቸውን እንዲቀጥሉ ታደርጋለች።

በጉዟቸው መሃል ላይም አንድ አለት ጋር ይደርሳሉ። አለቱን በሚፈርስበት ሰዓት ላይም ጁሊያን ከልጆቿ ጋር ይለያያታል። ጁሊያም ልጆቿን ጉዟቸውን እንዲቀጥሉና ናቶ ጋር እንዲደርሱ ትነግራቸዋለች። ካሲ መጀመሪያ ላይ ይህንን ያልተቀበለች ቢሆንም ነገር ግን በመጨረሻ ጁሊያ እሷን በማሳመን እንድትሄድ ታደርጋታለች። ከዚያም ካሲና ቤን በመጨረሻ ናቶ ወደሚገኝበት ጀልባ ጋር ሊደርሱ ችለዋል። ቢሆንም ውስጥ ላይ ግን ማንም ሰው አልነበረም። በድንገትም በከባዱ ተጎርቶ የነበረው ናቶ ድንገት ብቅ ይላል። ከዚህ በኋላም ሊተርፍበት የሚችልበት መንገድ እንደሌለውና እነሱ ወደ ውስጥ እንዲገቡም ይናገራል። ቢሆንም ካሲ

ግን የሚመጡትን ፍጡራን እየተከላከለች የነበረችው እናቷ ጋር ለመሄድ ትወስናለች። ጥይቷም እያለቀ በመጣበት ሰዓት ላይ ድንገት ካሲ ከላይ በመሆን እንድትወጣ እጇን ትዘረጋላታለች። ከዚያም እናቷን ካወጣቻት በኋላ ወደ ጀልባው እየሮጡ መሄድ ይጀምራሉ። ፍጡሮቹም እነሱን ተከትለው ከመጡ በኋላ በመጨረሻ ናቶን ያጠቁታል። ይህም እስከ መጨረሻው እንዲሞትም ነበር ያደረገው። ቤተሰቡም ወደ ጀልባ ውስጥ በገቡበት ሰዓት ላይ በኃይለኛ ማዕበል እየተገፋ የነበረው ውሃም ወደ እነሱ ጋር ይደርሳል

ውሃውም የእነሱን ጀልባ በመያዝ እና በመገፍጠር ወደ ራሱ አቅጣጫ ይዟቸው መጓዝ ይጀምራል። ጁሊያንም ላለፉት ጥቂት ቀናት ተፈጥሮ የነበሩትን ነገሮች በሙሉ በትንሽ ሰከንዶች ታስታውሳለች። እናም በመጨረሻም ራሷን ስታለች። በነቃችበት ሰዓት ላይ ሁሉም ምንም አይነት የከፋ ጉዳት አልደረሰባቸው። ከዚያም የጀልባውን በር በመፈት ቤተሰቡ አንድ ላይ ይወጣሉ። ራሳቸውንም በማዕበሉ ተገፍተው መጥተው በተመሰቃቀለው ከተማ መሀል ላይ ነበር ያገኙት። ልክ እዚህ ጋር ፊልሙም ያበቃል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን